ሰበር መረጃ ደርሶናል። አንጋፋዋ አርቲስት ድንገት ከዚህ ዓለም በሞት ተለይታለች። ጠቅላይ ሚኒስትር ዓብይ አህመድ ምላሽ ሰጡ። እንዳትደነግጡ! ባንዲራ ዝቅ ብሎ እንዲውለበለብ፣ ተቋማት ዝግ ሆነው እንዲውሉ ተወስኗል።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 ወደ አስቀደምንላችሁ ጉዳያችን ስናመራ ዜና እረፍት እንመለከታለን። ኢትዮጵያውያን በሙሉ በከባድ ሐዘን ውስጥ ይገኛሉ። ታላቋና አንጋፋዋ አርቲስት ከዚህ ዓለም ድንገት ተለይታለች። ታላቅ ሐዘን ሆኗል። አንጋፋዋ አርቲስት ፍሬወት ባሩ ከዚህ ዓለም በሞት ተለይታለች። ታዋቂዋ አርቲስትና ኮሜዲያን ፍሬወት ባሩ በድንገተኛም ምክንያት ዛሬ ከዚህ ዓለም በሞት መለየቷን በታላቅ ሐዘን እንገልጻለን። አርቲስት ፍሬወት ባሩ በኢትዮጵያ የኪነ ጥበብ አለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿም ትታወሳለች፤ የቀለጠው መንደር፣ ፎርፌ፣ ረመጥ ነቃሽ፣ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታቸውን በመድረክ ካሳዩት አንጋፋ ከያንያን መካከልም አንዷ ነበረች። ከቲያትር በተጨማሪ በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿ ለወዳጆቿ፣ እንዲሁም ለመላው የኪነ ጥበብ ቤተሰብ በሙሉ ልባዊ መጽናናትን እንመኛለን። የፍሬ ህይወት ስራዎች ትውልድን አሻግረው ሲታወሱም ይኖራሉ። ጠቅላይ ሚኒስትር አብይ አህመድ ያልተጠበቀን መረጃ አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ለሰሞንኛው የአሜሪካ ሪፖርት ምላሽ ሰጡ። ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስተር በኢትዮጵያ የተከናወነ ያለውን የኮሪደር ልማት አስመልክቶ አሉታዊ ሪፖርት ማውጣቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለዚህ የአሜሪካ ሪፖርት ምላሽ የሚመስል አስተያየትን ሰጥተዋል። የእናንተን ስራ ስሩ ይህንን ለእኛ ተውልን ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ መስከረም 22 ቀን 2018 ዓ ም ከሶማሊያ ክልል መዲና ዋና ጅግጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኩርድ ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት አልጠቀሱም። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የአሜሪካ መንግስት በኩርድ ልማት ፕሮጀክት ምክንያት በአስር ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርትም ካወጣ ከቀናትም በኋላ ነው። የኢትዮጵያ የኢንቨስትመንት አመቺ ሁኔታን የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኩርድ ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመላክቷል። አዲስ አበባ ሰዓታትን ጨምሮ ቢያንስ በአርባ ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምርም እንዲፈናቀሉ እየተደረገ እንዳለም ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸው የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ አስረድቷል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማያባራ አካሄድ የባለሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተ የተዘጋጀው ሪፖርት ማስፍሯል። የሪፖርት ከወጣ ከቀናት በኋላ ወደ ሶማሊያ ክልል የተጓዙት ጠቅላይ ሚኒስትር አብይ አህመድ በክልሉ መዲና ጅግጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታ መጎብኘታቸውንም አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም ደግሞ 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት ያልነው ስራ ስራ በመፍጠር የጭስ አልባን ኢንዱስትሪ በማነቃቃት የሰዎች ችግሮችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ሲሉም ገልጸዋል። መንግስታቸው እያከናወነው ያለው ከተማ የማስዋብ ስራ በሚቀጥሉት ቢበዛ አስራ አምስት አሊያም ደግሞ 20 አመታት የአብዛኛውን ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው በከተሞች እየተከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱንም ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካባቢ አካላትም የኮሪደር ልማትን ድንቅ ስራ እንደማይቀበሉ ማስረድተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለእኛ ተውልን፣ የሀገር ባለቤት አለው፣ ስራችንን ለእኛ ተውልን ነው መልእክቴ ሲሉም በስም ላልጠቀሷቸው አካላትም መልእክትን አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ ሀገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩ ለአፍሪካ፣ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። አንደኛ እነሱም ላይ ጥያቄ የመጣ ጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነው ብሎ የማሰብ ችግር አለ ሲሉም ተደምጠዋል። ለእንደዚህ አይነቱ ሀሳብም ጆሮ መስጠት እንደማያስፈልግም ጠቅላይ ሚኒስተሩ አክለው ገልጸዋል። እንዳስደነግጡ የሚል ጥብቅ መልእክት ተላልፏል። የመቀለ ነዋሪዎች እንዳትደነግጡና እንዳትጨነቁ መልእክት ተላልፏል። መስከረም 22 ቀን 2018 ዓ በመቀለ አሉላ አባ ንግ አውሮፕላን ማረፊያ የበረራ መሳሪያዎች ፍተሻ ይካሄዳል። በዚሁ ምክንያትም ከወትሮ በተለየ የአውሮፕላኖች የማረፍና የመነሳት እንቅስቃሴ ይኖራል። ስለሆነም ይህንን ተግባር አውሮፕላን ማረፊያው በየሁለት ዓመቱ የሚያከናውነው የበረራ የፍተሻ መሳሪያዎች ስራ መሆኑን በመረዳት የመቀለ ከተማ ነዋሪዎች እንዳትደነግጡና እንዳትጨነቁ የከተማ አስተዳደሩ ማብራሪያና ማሳሰቢያን አስተላልፏል። አስተዳደሩ ስራው ባለፈው እሁድ መስከረም 18 ቀን 2018 ዓ ም ተካሂዶ ከነበረው የቀጠለ እንደሆነም አስገንዝቧል። ባንዲራ ዝቅ ብሎ እንዲውለበለብ ተቋማት ዝግ ሆነው እንዲውሉ ተወስኗል። መስከረም 21 ቀን 2018 28 ዓ ምት በአረርቲ ከተማ አስተዳደር በአረርቲ ደብረገነት ቅድስት ድንግል ማርያም ቤተ ክርስቲያን በደረሰው አደጋ ምክንያት በአረርቲ ከተማ አስተዳደርና በምንጃር ሸንኮር ወረዳ ያዘን ቀን ታውጇል። በአረርቲ ከተማ አስተዳደር ምክር ቤትና የምንጃር ሸንኮር ወረዳ አስተዳደር ምክር ቤት ለአንድ ቀን ባንዲራ ዝቅ ብሎ እንዲውለበልብና ና ተቋማት ዝግ ሆነው እንዲውሉ ተወስኗል። ሕክምና ላይ የሚገኙ ረጅ የሌላቸው ታካሚዎችን ሁሉም ሰው በማገዝ ትብብር እንዲያደርግም ጥሪም አቅርቧል። መስከረም 21 ቀን 2018 ዓ.ምት በእንጨት መደር መደርመስ ምክንያት ከ200 በላይ ሰዎች መጎዳታቸውንና ከ35 በላይ ምእመናን ህይወታቸው ማጣታቸው በስፋት እየተነገረ መስከረም 21 ቀን 2018 ዓ ም በእንጨት መደረመስ ምክንያት ከ200 በላይ ሰዎች መጎዳታቸውና ከ35 በላይ ምእመናንም ህይወታቸው ማጣታቸውም ተዘግቧል። ኢትዮጵያውያን በሙሉ በከባድ ሐዘን ውስጥ ይገኛሉ። ታላቋና አንጋፋ አርቲስት ከዚህ ዓለም ድንገት ተለይታለች። ታላቅ ሐዘን ሆኗል። አንጋፋዋ አርቲስት ፍሬወት ባሩ ከዚህ ዓለም በሞት ተለይታለች። ታዋቂዋ አርቲስትና ኮሜዲያን ፍሬወት ባሩ በድንገተኛም ምክንያት ዛሬ ከዚህ ዓለም በሞት መለየቷን በታላቅ ሐዘን እንገልጻለን። አርቲስት ፍሬወት ባሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉል ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራው ሰዎቿም ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታቸውን በመድረክ ካሳዩት አንጋፋ ከያንያን መካከልም አንዷ ነበረች። ከቲያትር በተጨማሪ በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿ፣ ለወዳጆቿ፣ እንዲሁም ለመላው የኪነ ጥበብ ቤተሰብ በሙሉ ልባ ሰብዓዊ መጽናናትን እንመኛለን። የፍሬ ሕይወት ስራዎች ትውልድን አሻግረው ሲታወሱም ይኖራሉ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ያን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ